የሚነገረውን ነገር ብታቁ፣ ወንድሞቼና እህቶቼ በፍርሃት አትርዱ ነበረ ክብል እግዚአብሔር ሰብስቦ ያኪታ በጌታ ኢየሱስ ደም የነጻች ነች።

አሁን መጥቶ በቃ አይንም ሆኖ ወሪ ሆኖ ችግር የለ። ይህ ምን ጥቅም አለው? ወንድሞቼ፣ እናቶቼ መጥቶ እጆቹን ጫለ። ከአይኑ እንደ ቅርፊት ያለ ወደቀ። አይኑ ማየ ብቻ አይደለም መሰላችሁ። ከዛ በኋላ የጾም ጊዜው አበቃ። አሁን የደስታ ጊዜ ነው። ምግብን በላ፣ ውሃም ጠጣ። ወንድሞቼና አቶቼ እግዚአብሔር በእኛ ህይወት ሁሉ የህይወታችን ክፍል ነው። ለመንፈሳችንም ለነፍሳችንም ለአካላችንም የሚያስፈልገው ነው። ፕሮቫይድ የሚያደርገው በክርስቶስ አካል ውስጥ አመምስል የዓለም ግሳሁ ግሳ አልፈልግም። ወንድሞቼና አቶቼ ይህ የማያምን ሰው እንደዚህ የሚለው ለሰው ማመን ሲያጥተው ወቀማ አይደለም። እግዚአብሔር የሚያስፈልገን ነገር ሁሉ ስለምትገሩ፣ ስለምትጠጡ፣ ስለምትለብሱ አትጨነቁ፣ አይደል? ለምን እሱ እራሱ ያስፈልጋችሁ ያውቃል። እሱ ፕሮቫይድ ያደርጋችኋል። ሃሌሉያ። እንደዚህ ሲናገር የምድር አባ ደዛ አሱ ነው። በሚያምር ቀለም የሚያስውብ እግዚአብሔር እናንተ ልብስ ያጣል? አያጣም። ክብር ለእግዚአብሔር። የሰማዩ ወፎችን ሳይዘሩ ሳያጭዱ የሚመግብ እግዚአብሔር እናንተ ዘርታችሁ አጭዳችሁ እንዲ ላይመግባችሁ ይችላል? የማይታሰብ ነው። እናንተ ከሰማዩ ወፎች ትበልጣላችሁ። ሀሌሉያ። ኖቹ ተከፈቱ፣ መንፈስ ቅዱስ ተሞላ ብቻ አይደለም፣ ምግቡ በላ በረታ። ክብር ለእግዚአብሔር። ሀሌሉያ። ያ ኢንካውንተር ሳውል በነገስታት በነ ፊሊክስ ፊት በነገስታት በቀረበ ቁጥር ሁሉ የሚያወራው ይሄን ነበር። ለተገለጠ ንጥራይ እንዲያደርግ በፍርድ ቤት በቄሳር ፊት በቀረበ ጊዜ ይህ ጻ አንድ ጊዜ ሰው ሲናገር ምን ሰሞን ሉቃስ፣ የሉቃስ ወንጌልና የሐዋርያት ስራ የጻፈው ጴጥሮስ በቄሳር ይግባኝ ካለ በኋላ ለጴጥሮስ መከራከሪያ ሊሆን ነው። ጴጥሮስ አይሁድ ላይ ያደረገው ነገር የለም ታሪኩ ይህ ነው። ይው የኢየሱስ ታሪክ በሉቃስ ተጽፏል በኋላ ስራ መጽሐፍ ላይ ሁለቱም ጽፎ ያቀረቡ ጳውሎስ ጠበቃ መከላከያ ቴዎፍሎስ የጳውሎስ ጠበቃ ነው ተብሎ ይነገራል እዚ የቀረበል ክብር ለእግዚአብ አይገርማችሁ ያሳድዳቸው የነበረ ሰው ሃሌሉያ ከዛ ምን ሆነ አዋላ ስራ ዘጠኝ ቁጥር ሀያ ላይ እንደዚህ ይላል ወዲያ ይላል ኢየሱስ የእግዚአብሔር ልጅ መሆኑን በየምኩራቦቹ መስበክ ጀመረ። የሰሙት ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ ነበር አይደለም? ምን ደግሞ ወደዚህ የመጣው እነሱን አስሮ ወደ ካህናት አለቆች ሊወስዳቸው አልነበረም? ምን አሉ። ሳውል ግን እየበረታ ሄደ። በደማስቆ ለሚኖሩ አይሁድም ኢየሱስ እርሱ ክርስቶስ ወይም መሲ መሆኑን ማስረጃ እያቀረበ አፋቸውን ያስይዝ ጀመር። ሃሌሉያ ነበር ፍቅር ለእግዚአብሔር ይሁን። ኢየሱስ መሲሁ አይደለም ነበር። በኢየሩሳሌም ያሉትን ደቀ መዛሙርት እያሰረ የነፃ ወጪዎች ምኩራብ አባል አንድ አባልነት ያደግ ነበር። አሁን ግን ወንድሞቼ፣ ናቶቼ ጌታ ኢየሱስ ክርስቶስ በደማስኮ መንገድ ከተገለጠለት በኋላ

እርግጠኛ ነኝ ይህ ለምን ደሆን ታውቃላችሁ? ስደት በሆነበት ጊዜ ቤተክርስቲያን መጸለይ ጀመረች። መጸለይ ሲጀምር ዋነኛ ቀንደኛ የሆነው የዚህ ነጻ ወጪዎች ምኩራብ አባላት ዋነኛ የነበረው እርሱን እየጌታ ኢየሱስ ክርስ ማድረከው ክብር ለእግዚአብሔር ተቀየረ፣ ተቀየረ። እስጢፋኖስ መስዋዕት መሆን የኢየሱስ ክርስቶስን የምሥራች ቃል የኢየሱስ ክርስቶስን ትንሣኤ ከመመስከር አላቆማቸው። ሰይጣን ይህን ነገር በምናይበት ጊዜ እንዳስበው አይደለም። ያን እስጢፋኖስን ገብላለሁ ብሎ የተነሳበት ነገር በይሁዳ፣ በሰማሪያ፣ በጋዛ፣ በአስቅሎ፣ በአዛቆም በእነዚህ ሁሉ ደረጃዎች የኢየሱስ ክርስቶስ ትንሣኤ ምስክሮች የተነሱ። ክብር ለእግዚአብሔር። እስከ ደማስቆ ድረስ ይሄ ብቻ አይደለም። የዚህ የነፃ ወጮች ሙክራ ዋነኛ ቀንቃኝ የነበረው ሳው በወንጌል ተማረከ። ክብር ለእግዚአብሔር ነው። እንግዲህ እሱ ብቻ አይመስለኝም፣ ከእሱ ጋር የነበሩ ሰዎች ሁሉ ገቢ የተደረገ ይመስለኛል። ክብር ለእግዚአብሔር። ወንድሞቼ ናቶች ጥሪያችን ይሄ ነው። እግዚአብሔር ቃል እየተጻፈልን ወንድሞች እናቶች ሌላ እናንተ እምነት እንዲሆንልን ዛሬ ምንድን ነው አይታችሁ? ስለዚህ ጉዳይ የምትሉት ነገር ካለ ዛሬ እምነት እንዲሆነ ያስፈልጋል። ክብር ለእግዚአብሔር። ይሆን በምናየው ነገር ልባችሁ የሚቀልጥበት ነገር አለ። በቃ እኔ አንዳንድ ሰው እኔ በቃ በኢትዮጵያ ጉዳይ ተስፋ ቆርጫለው ይላል። ድሮስ በበምን እናስበው ተስፋን ቆርጥም ክብር ነው። የለም ሃሌሉያ። እኛ ጌታ ምንነ ጌታ እንደሆነ እግዚአብሔር የተመሰገነ። በሚያወራው ነገር እንደ ጥላት የፈለገውን ማውራት ይችላል። ይህና ጌታ ግን ጥላቶቹን እግዚአብሔር የተመሰገነ። ስለዚህ የሳውል መማራ ዝም ውሎ አይደለም። ብዙ ጊዜ የምናስበው አንድ ተራ ሰው አይደለም። ያ ዋነኛ ተቀናቃኝ የነበረው እስጢፋኖስን ሊቃወሙ የነበረው እስጢፋኖስ ሲናገርበት የነበረው መንፈስና ቀበ መቋቋም አቅቷቸው የነበረው ሳውል ወደ ጌታ ወደ ኢየሱስ በመጣበት ጊዜ ሳውል ኢየሱስ መሲ እንደሆነ በሚናገርበት ጊዜ ያ ሙከራ የተበተነ ይመስለኛል። ክብር ለእግዚአብሔር ይመስገን። ለምን ለምን እግዚአብሔር ታላቅን ነገር አደረገ። ዛሬ ምናልባት ወንድሞቼ እና እህቶች ለእናንተ ስጋ የሆኑብን ነገሮች ካሉ፣ ወንድሞቼ እና እህቶች፣ የጊዜ ጉዳይ እንጂ እነሱ ሁሉ ከክርስቶስ ኤክሌሲያ በዛች መሆናቸው የማይቀር መን ሰው እንደዚህ ይላል። እግዚአብሔር ሁሉ ነገር እንዲህ ያደረግ ታትጠብቁ ይናናንተ መጸለይን ያለ

እግዚአብሔር እውነቱን ስለገለጠ ለጌታ ክብርን ሰጣል። እግዚአብሔርን አመስግኑት ወንድሞቼና እህቶቼ፣ እግዚአብሔርን ከፍ ከፍ አድርጉት። እግዚአብሔር ስላደረገልን ነገር እንወድሰዋለን። እግዚአብሔር ስላደረገልን ነገር እንቀድሰዋለን። አሌሉያ። እግዚአብሔር አባታችንና አምላካችን ሆይ በዚህ ማለዳ ስለተናገርከን የእውነት ቃል እናመሰግናለን። አባታችንና አምላካችን እግዚአብሔር ሆይ የክርስቶስ ኤክሌሲያ አንተ እንዳየህላት፣ አንተ እንደተናገርክላት በኢየሩሳሌም በሰማርያ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። አቤቱ ጌታ ሆይ፣ እንዴት እንዳደረገ ስላሳየንና ከብረሃለን። ጠላት ለክፉ ብሎ ያመጣውን አንተ ግን ለመልካም ብዙ ሕዝብንም ለማዳን ስላደረግኸው ስምህ ይባረክ። ዮሴፍ በተሸጠበት ጊዜ ወንድሞቹ ዮሴፍ እንዲያጠፉ ያን ህብ ያቆሙ ነበር ይሸጡን እግዚአብሔር ግን ቤታወይ እስራኤልን ለመታደግ እንዳደረገ ሁሉ በስጢፋኖስ መስዋዕትነት በስጢፋኖስ ሰማዕትነት ስለሰረሐው ስራ ሁሉ እናከብርሃለን። አባታችንና አምላካችን እግዚአብሔር ይህ ለእኛ ዛሬ የጌታ ለትምህርታችን የተጻፈለው ስም ይባለ። አሁን በሚገጥመን ተግዳሮት አሁን በሚገጥመን ነገር እግዚአብሔር አባታችንና አምላካችን ያንተ ንጉሳዊ ግዛት ጌታ ወይ ለማስፋት ያንተ ንጉሳዊ ግዛትን ወደፊት ለማድረግ የምንዘራበት እንደሆነ ስላሳየ ልጅ ጋርገ እናከብረሃለን። አባታችንና አምላካችን እግዚአብሔር ሆይ ጠላት እንዳሰበው ሳይሆን አንተ እንዳሰብከው፣ ጌታ እግዚአብሔር ሆይ የተሰደዱ ቅዱሳን፣ የተዘሩ ቅዱሳን ይህንን የኢየሱስ ክርስቶስን ትንሣኤ ጌታ ሆይ እስከ ደማስቆ ድረስ እንዲናገሩ ስላደረግካቸው እናከብረሃል። አባታችንና አምላካችን እግዚአብሔር ሆይ፣ ይህንንም ተመልክቶ ጌታ ሳውል ለማስቀመጣበት ጊዜ ሳውልንም ገቢ ስላደረቀው እናከብረሃለን። አሁንም አባታችንና አምላካችን እግዚአብሔር ሆይ እንዲሁም የክርስቶስ ቤተክርስቲያን የክርስቶስ ኤክሌሲያን የሚያሳድዱን ሰዎችንም ገቢ ስለምታደርጋቸው እናከብረሃለን። በአይኖቻችን ፊት አይተናል። ብዙ ወንጌልን የሚጠሉ ብዙ ቅዱሳን ላይ የሚያሳድዱ ሰዎች ሁሉ ወደ ክርስቶስ ሲመጡ አይተናል። ስለዚህ ሁሉ እናከብረሃለን። አባታችንና አምላካችን እግዚአብሔር ወይ በክርስቶስ ኤክሌስያ ላይ ያሳይሳለቆ የነበሩ ለክርስቶስ ኤክሌስያ መከራ ያመጡ ሰዎች ሁሉ ጌታ በአንተ የወንጌል ቃል እየተመከሩ ህይወታቸው ሲለወጥ አይተናል እና ስለዚህ ሁሉ እናከብረሃለን። አባታችንና አምላካችን እኛ እያንዳንዳችን የአንተ ጠላቶች የአንተ ተቃዋሚዎች ነበርን። አንተ ግን ደረስክልን። አንተ ግን ህይወታችን ለወጥቀው ስለዚህ ሁሉ እግዚአብሔር ይሄ ሆይ አሁንም በሕይወት በሚገጥሙን ተግዳሮች ራት በሚያደገው ነገር ላይ እንዳንሰጋ፣ እንዳንፈራ በአንተ ላይ እንድንታመን እንድትረዳ እንጸልይ። አባት ወይ እኛ ጋር ያለው በዓለም ካለው ሁሉ ይበልጣልና አባታችንና አምላካችን በእምነታችን ጸንተን እንንቆም እርዳ። ልባችን እንዳይር፣ ልባችን እንዳይሰጋ፣ ልባችን እንዳይጨነቅ እንጸልያለን። ስለ ሁሉም የተባረከ ይሁን። ክብር ምስጋና ለአንተ ይሁን። እኔም ይህን ቃል በናገረበትን መንፈስንም ጥበብንም ስለሰጠኝ አመሰግናለሁ። በእነዚህ ጊዜያት ሁሉ ጌታዎች ለንጉሳዊ ግዛት እየበለጥክልን ስላለው ጌታው የቃል መገለጥ እናከብርሃለን። ይህ የሰማነው ቃል ወደ እያነዳችን ገብቶ በእምነት ተዋህዶ እንዲጠቅመን እንጸልያለን። ስለ ሁሉም ተመስገን፣ ከፍ ከፍምበት በጌታ በኢየሱስ ክርስቶስ ስም ጸለይ። አሜን። አሌሉያ! ሃሌሉያ! እግዚአብሔር ይባርካቸው።